ስነስርት እከሳለሁ ግ ድሽ ሳድሜ እድሜ ችግር የለውም። እኔ እናገራለሁ እድሜ ምናምን እናገራለሁ፣ ግን አክብሬ አላውቅማ። በቃ አክብሬ አላውቅም። በቃ ለዛ እኔ አልናደድም፣ ታውቃለህ በቃ አልናደድም። ማርያምን ግን በቃ የሆነ በቃ የአንተ አይቼ ደስ ብሎኛል። እግዚአብሔርን ማርያም የሌሎቹ ያለው ምናምን ደስ ብሎኛ አያውቅም። ያንተ ግን ዛሬ ደስ ብሎኛል። ለማሽቃበጥ ምናምን ሳይሆን ኖ በቃ ደስ ብሎኛል። ገባ እነዚህ ልጆች በቃ ምግብ በልተው ይሁን በቃ ደስ ብሏቸው ጨፍሮ ምናምን አስበዋል ብሎ እግዚአብሔርን

ግን በቃ ደስ ብሎኛል። መራን ትናንት ናቸው ሪከርድን ልክ ከእንቅልፌ እንደተነሳሁ ነው ሪከርድ ልክ በኢትዮጵያ አምስት ሰዓት ነው የተነሳሁት፣ ከአንተ ጋር ምናምን አምስት ሰዓት የኢትዮጵያ ማለት የኢትዮጵያ ነው ደግሞ ነው ወደ ምሽት

እኔ ወረቀት የለኝም፣ እኔ እንደዚህ ቸግሮኛል፣ እንደዚህ ሁኛለሁ፣ ወደ ሀገር መግባት ፈልጋለሁ ብለህ ኤምባሲ ሄደህ ስትመዘገብ ብቻ ነው ወደ ሀገር መግባት። እሱ ወረፋ ወረፋ፣ አንተ እድለኛ ከሆንክ ብቻ ነው። ማርያምን እኔ አልዋሽም፣ በቃ ሀቅ ነው ምናገሩ። እሱስ ችግር የለውም፣ በዚህ ሆነ እናጫቸ። እኔ እኮ አንድ ፓስፖርቴ እኮ ፓስፖርት ለማውጣት ፓስፖርቴ እኮ አውጥቻለሁ፣ እግዚአብሔር ይመስገን አውጥቸዋለሁ። ፓስፖርቴ እኮ አራት መቶ ሰማንያ አምስት ዶላር እኮ ነው ያወጣሁት። ማርያም በአማርኛ ነው የማወራው። አራት መቶ ሰማንያ አምስት ዶላር ነው ያወጣሁት ፓስፖርቴ። በቅርብ ነው የተቀበልኩት ፓስፖርቴ። እኔ ሲክርት ያድርጎልኝ እንጂ አንድ ጊዜ መጥተው ፓስፖርት ውስጥ ኢትዮጵያ ብለ ነበር፣ አልፈልግም አልኳቸው። የኢትዮጵያ ማ ያስፈልጋል ብሮ እኔ ባይዘ ወይ፣ አንተ የዛ ዜጋ ልትፈልግ ትችላለ ብሮ። የዛኛው ዜጋ የፈለገው እኔ ግን እዚህ አረብ ሀገር ነው ያለሁት። ገባ አሌክስዬ፣ ልንገር እኔ አረብ ሀገር ነው ያለሁት። አረብ ሀገር አይደለም አሜሪካ ብኖርም እኔ ሬሳዬን ማንነቴ፣ ሀገሬ ላይ እንዲቀበር ማንነቴ የሆን ነገር በቃ እንደሆነ ሀገሬ ላይ ቅርሴ ላይ በቃ ሀገሬ ላይ እንዲሆን ነው እንጂ ሌላ ሀገር ባይዘ ወይ። እዚህ ሀገር ታውቃለህ፣ እዚህ ሀገር ለኢትዮጵያ ሬሳ እንዲቀበር አይፈቀድም። እዚህ ሀገር የሚፈቀደው ለሱዳን ብቻ ነው። ለምን ሙስሊም ስላለው። እዚህ ሙስሊሙ አሉ ሙስሊሞች አሉ። ለሱዳን ይፈቀዳል ቀብር ምናምን ሬሳ ሞቶ ምናምን ሱዳን ወደ ሀገሩ መሄድ ካልፈለገ እዚህ ይቀብራል። ኢትዮጵያውያን ግን ሬሳችን እንደ ቆሻሻ በራድ ላይ ነው የሚጣለው። በራድ ላይ ማለት እንደዚህ ፍሪጅ ላይ ፍሪጅ ላይ እሱም ሰው ካለ ነው፣ ብር የሚከፍል ሰው ካለ የፍሪጅ ሁለት መቶ ወይ መቶ ሀምሳ ዶላር በየወሩ እየከፈለ ወይ በየአመቱ እየከፈለ የሚያስቆይ ከሆነ ነው ብሎ እኔ የምፈልገው በ እኔ በቃ ለዚህ ነው በቃ አረብ ሀገር እኔ ኖ አልፈልግ። አረብ ሀገር፣ አለም አውሮፓ ሀገር ሆኖ ሬሳዬ እዛ እንዲቀርብ አልፈልግም። እኔ በሀገሬ መሬት እንድቀበር ነው የምፈልገው። እኔ ዜዳትሽ ውጪ ኖ ብሮ ኖ ያፈልገ እኔ ወረቀቱ ጥንቅርቡ አይቀርም እንዲ ረ በስባም ማንነቴና ኩራቴ ነው አሌክስ

ሬሳይ ወደ ሀገሬ እንዲሄድ አልፈልግም። ልንገርህ ከሆነ ከሆነ ሀገሬ ላይ ሄጄ እንድሞት ነው የምፈልገው። ለምን ብትል እናቴ እንድሰቃይ አልፈልግም። አንድ በል አንድ በል ሀገሬ ላይ ሄጄ ታመመም ይሁን ወይ ደግሞ አገሬ መሬት ላይ ረግጨም ይሆን ምናምን ብሞት ደስለኛል። እዚህ ሀገር ሙቼ ግን ሬሳዬ እንዲሄድ አልፈልግም። ለምን ስቅያት፣ ለእናቴ ነው ለእናቴ እንጂ ወንድሞቼ እህቶቼ እህት አንድ ናት ያለችኝ ወንድም አራት ያሉኝ እኔ ስድስተኛ ነኝ ግን እኔ አልፈልግም በቃ እናቴ ናት ለእኔ የምታሳዝነኝ እናት እናት ማለት አረ እስማምን ያልፈልግም እዚህ እንድሞት መብራን አልፈልግም አልፈልግም አልፈልግም እዚህ ብር አዋጡላት ሬሳ እንዲሄድ ምናምን አረ መብራን ቁዱስ ንኬል አባቴ አታርገው በቃ አገሬ ላይ መሬት አስረግጦ ይግደለኝ መብራን ስከራ እንዴ እስካለሁ ይመቸኝ፣ እንጂ እኔ እንደዚህ አይነት አሳብ አይደለም። እስካለሁ እስካለሁ ይመቸኛል፣ ትበል አሌክስ። እስካለ ተመችቶ አንተ ትሞታለህ። ያቺ ምስኪን እናትስ ምን አደረገችህ? ከኔ በፊት ያድርጋት እንዴ፣ ከኔ በፊት ያድርጋት፣ ማረም። ከሷ በፊት ያድርገኝ፣ ከእናት በፊት ያድርገኝ። እኔ ስሚ ልንገርሽ፣ እኔ ልንገርሽ አሌክስ፣ እኔ እምመኘው እመብርሃን ምስክሬ ናት፣ ሚካኤልን። እኔ ይኸው አሌክስ፣ ቆይ ልንገርሽ፣ እኔ ሰክሬ አለው እኔ ይህ አንድ እናቴ እሞወዳት እናቴ ማለት ነው። ፊቷን ያሳይ እኔ ከናቴ በፊት ያርገኝ። የእናቴ ሞት አልፈልግም ኔ የእናቴ ሞት በአይኔ ማየት አልፈልግም ኔ ይቅርታ አርገኝ እኔ እናቴ በአይኔ እኔ እዚ የኖርኩ እናቴ ስትሞ እኔ ለእኔ ብዙ ነገር ናት እናቴ አልፈልግም። ለእኔ ደሞ ያልኩት እኔ ሞቼ እናቴ አትቋቋመው። እናቴ ሞታ ግን ልቋቋሞች ያሉ ሳይሆን እሷ እንዲህ እኔ ሞቼ እሷ